አነጋጋሪው ብፁዕ አቡነ ገብርኤል መግለጫ ሰጥቷል። ኦርቶዶክስ ቤተ ክርስቲያንንም ይቅርታ ጠይቃለሁ በማለትም ነው መግለጫ የሰጡት። እዚህ ጉዳይ ላይ እንዴት ያሉ የዋሃንና ንጹሐን ቅዱሳን ምእመናንን ከልብ ቅርታ ጠይቃለሁ ብፁዕ አቡነ ገብርኤል ስለ ቅድስት ድንግል ማርያምን በማስመልከት የተናገርኩት በዛ አስቤ ሳይሆን፣ እነሱ በያሰበት መንገድ ሳይሆን ስለ ቤዛነት በማስመልከትም እሷ ማርያምን በማስመልከት አጠቃላይ የተናገሩትን ባለፈው የተናገሩትን ኢየሱስ ክርስቶስ ውጪ ቤዛ የለም ለማለት የፈለጉበትን መንገድ በማስመልከትም ነው ያነሱት። ብፁዕ አቡነ ገብርኤል ማርያም ከፍጡር ሁሉ በላይ ነች በማለትም ገልጿል። በይቅርታቸው ላይ የታየው መልእክትም ማለትም ነው በሰዓቱ የሰበኩት ስብከት በርካቶች እንከን የለም ስሉ በዛው ልክ ደግሞ ተቃውሞ ያስነሳበትም ክስተትም ነው የተፈጠረው። አብዛኞቹ ኦርቶዶክስ ምእመናንም ተቃውሞ ያነሱበት ሁኔታም ነው የተፈጠረው። በዛ ዙሪያ ነው እሳቸውም ወጥቶ ይቅርታ የጠየቁት ብፁዕ አቡነ ገብርኤል አጠቃላይ ያን በማስመልከትም ነው። ለእናንተ አጠር ባለ መልኩ ለእናንተ ይዤላችሁ መጣሁት። እስካሁን ድረስ አብሬያቸው ቆዮት ሚኪ ነኝ። ከሚኪታቦርንፎ ይህንን ቻናል ሳብስክራይብ በማድረግ ወቅታዊና ታማኝ መረጃ አገኙ። ሰላም ቆዩልኝ።